የክህሎት ልማትና የፈጠራ ስራ በሀገራችን ዘላቂ ልማትና ለዜጎቻችን የኑሮ ደረጃ መሻሻል ወሳኝ መሆኑን መንግስታችን በሚገባ ይገነዘባል። ለዚህ ያለውን ቁርጠኝነት ከሚያሳዩ ጉዳዮች መካከልም የስራ ፈጣሪነት ወይም ኢንተርፕረናሪያል መንግስት ባህሪን ተላብሶ የሚሰራ መሆኑ በሁሉም ዘርፍ ለፈጠራ ትኩረት መስጠቱ የስራና ክህሎት ሚኒስቴርን ማቋቋሙና የቴክኒክና ሙያ ትምህርትና ስልጠናን ለማስፋፋትና ጥራቱን ለማሻሻል ሰፊ ስራ መስራቱ የሀገራችንን ፍላጎት እንዲሁም የገበያውን ፍላጎት የሚያሟሉ ክህሎት ያላቸው ዜጎችን ለማፍራት ከግል ሴክተር ጋር በትብብር ለመስራትና አስፈላጊውን ድጋፍ ለማድረግ በቁርጠኝነት እየተንቀሳቀሰ መሆኑ እንዲሁም የክህሎት ውድድሮች ከታች ጀምሮ እንዲካሄዱ በቀጣይነት እየሰራ መሆኑ ይጠቀሳሉ።